ሰላም ሰላም የቻናላችን ቤተሰቦች ዛሬም በአዲስ ቪዲዮ ይጠቅምናል ብላችሁ ባሰብ ነው። በጣም ሳምንቱን ሙሉ ብዙ ጊዜ እየጠየቃችሁ ኮሜንት ላይ ድሮፕ እያደረጋችሁልኝ የሚገኝ ነገር ዛሬ ደግሞ በአዲስ ቪዲዮ ይዘንላችሁ በጣም ጠቃሚ ነው። አይም ሹር ይሄን ቪዲዮ እናንተ እስከ መጨረሻ አይታችሁ እርግጠኛ ነኝ፣ ይሄን ቪዲዮ አንድ ሺ ላይክ ሳታደርሱት አትወጡ ማለት ነው። ቢኮዝ ይህን ቪዲዮ ያየ ሰው ሁሉ ላይክ እንደሚያደርግ እርግጠኛ ነኝ ማለት ነው። ቢኮዝ ለጓደኛችሁ ለራሳችሁ ጥሩ እንደምትመኙ ለጓደኞቻችሁም ጥሩ እንደምትመኙ እርግጠኛ ነኝ። ቢኮዝ ይሄ ቪዲዮ ለብዙ ሰው እንዲደርስ ይሄ ቪዲዮ ላይክ አድርጉ። ቢኮዝ ብዙዎቻችሁ የሪሚዲያል ፕሌስመንት ለሪሚዲያል ፕሮግራም 2018 ፕሌስመንታችሁ ከታወቀ በኋላ ምድባችሁ ከታወቀ በኋላ ይሄ ዩኒቨርሲቲ፣ ይሄ ዩኒቨርሲቲ፣ ይሄ ዩኒቨርሲቲ ሁላችሁም የምትማሩበት ሪሚዲያል ፕሮግራም ሁለት ሺህ አስራ ስምንት የምትማሩበት ዩኒቨርሲቲ ካወቃችሁ በኋላ ምንድን ነው የቀረው? ጥሪ ነው የቀረው ማለት ነው። ብዙዎቻችሁ ጥሪ እየጠበቃችሁ ነበር። መች ነው ጥሪ የሚጠበቅ? መች ነው ጥሪ ምን ደረገው? ለምሳሌ ሐዋሳ ዩኒቨርሲቲ ከሆናችሁ መች ነው ጥሪ ምን ደረገው? ድሬዳዋ ከሆናችሁ መች ነው ጥሪ የሚደረገው? ሁላችሁም ይሄ ሳምንት ላይ ይሄን እየጠየቃችሁ ነበር። ዛሬም ደግሞ በጣም ዩኒቨርሲቲዎቹ እየጠሩ ይገኛሉ ማለት ነው። ግን ፕሊስ አንድ ማውራት ነገር መፈልግ ነገር አለኝ ይህም ቪዲዮ ሳልጀምር በፊት ሁላችሁም አብዛኞቻችሁ ውስጥ የምትባሉ ድረስ ይህም ቪዲዮ የምታዩት ይህም የኔም ቪዲዮ በተከታታይ እያያችሁ ግን ይህም ቪዲዮ ሰብስክራይብ እያረጋችሁ አይደለም ማለት ነው እኔንም አዳዲስ ቪዲዮዎች ለእናንተ የሚጠቅ እንደ ታይም ማኔጅመንት እንደዚሁም የተለያዩ የትምህርት ላይ የሚጠቅማችሁ ቲፖችን እንድንለቅ አያበረታታንም ማለት ነው። እናንተ ሰብስክራይብ ማታደርግ ከሆነ ላይክ ማታደርግ ከሆነ ለዚህ ፕሊስ ይህን ቪዲዮ የምታዩ ሰው ሁሉ ይህም ቪዲዮ ከተመቻችሁ እንደሚመቻችሁ እርግጠኛ ነኝ ሰብስክራይብ አድርጋችሁ እንዲሁም ለብዙ ሰው እንድረስ ለብዙ ሰው ፕሊስ ይህን ቪዲዮ እስቲ አንድ ሺ ላይክ አድርሱት። አንድ ሺ ላይክ እንጂ አያስፈልግም ለዚህ ቪዲዮ። ስለዚህ ብዙም ሊቆይባችሁ አልፈልግም። ይህም ቪዲዮ አንድ ሺ ላይክ አድርሱት እና ለብዙ ሰው ለሪሚዲያል ፕሮግራም ፕሌስመንት ካወቀ በኋላ ጥሪ እየጠበቀ ያለ ተማሪ ሁሉ እንዲደርስለት ይሄን ቪዲዮ ፕሊስ ላይክ አርጉ ማለት ነው። ብዙም አልቆይባችሁም። ቀጥታ ወደ ቪዲዮ ምንድን ነው እየተካሄደ ያለው ካላችሁን፣ እየተካሄደ ያለው የዩኒቨርሲቲ ፕሌስመንታችሁን ካወቃችሁ በኋላ የዩኒቨርሲቲ ጥሪ እንዳልኳችሁ ያለፈው ሳምንታት የዩኒቨርሲቲ ጥሪ አይቆየም። ከሁለት ሳምንት እስከ አንድ ሳምንት በዛ በዛ ከተባለ ዩኒቨርሲቲ ተጠርታችሁ ሙሉ በሙሉ ደግሞ ዩኒቨርሲቲ እስክትገቡ ድረስ እስከ ሶስት ሳምንታት እስክትገቡ ድረስ አይበልጥም ብለን ነበር። እናንተም እንደዚህ አይነት ቪዲዮ ስንሰራ ሪሰርች አርግተን ምን አርግተን ከያለፈው አመትም አንጻር አይተን ምናነጻጽሮ ማለት ነው። ግን ብዙዎቻችሁ ኮሜንት ላይ ለኔጌቲቭ ሀሳብ ትችኩላላችሁ ማለት ነው። ይቅርታ፣ ይህም ማውራት አልፈልግም ግን ይሁን። እንደምታዩት ዩኒቨርሲቲዎቹ መጥራት ጀምሯል ማለት ነው። አንደኛው ዩኒቨርሲቲ መጥራት የጀመረው ሰላሌ ዩኒቨርሲቲ ማለት ነው፣ ለሪሚዲያል ተማሪዎች ማለት ነው ለ2018 ዓ.ም የሪሚዲያል ፕሮግራም ማሻሻያ ማለት ነው። ይህም የመጀመሪያው ዩኒቨርሲቲ ነው። በነጌ ተነጎዳ ኢቨን አሁን ቪዲዮ ከመለቅበት ሰዓት አሁን ራሱ እየተለቀቀ ያለ ሊሆን ይችላል። ስለዚህ እንደዚህ አይነት ቲፖችን እንደዚህ አይነት አዳዲስ ኢንፎርሜሽኖችን ስንሰጣችሁ ይህም ቪዲዮ ቶሎ ብላችሁ ተጠቅማችሁ ላይክ አርግታችሁ፣ እንደዚሁም ሰብስክራይብ አርግታችሁ ቶሎ ብዬ አዳዲስ ኢንፎርሜሽኖችን ስደርስ እንዳደርሳችሁ ላይክ እና ሰብስክራይብ ማድረግ የናንተ የእናንተ እንደ ግዴታ ማድረግ መውሰድ ትችላላችሁ ማለት ነው። ቢኮስ ጥቅጥቅም ለጥቅም ነገር አዳዲስ ኢንፎርሜሽኖችን ሰጀስት እንዳደረጋችሁ ይጠቅማችኋል ማለት ነው። ስለዚህ ምንድን ነው እየተካሄደ ያለው? 2018 ዓ ም በሪሚዲያል ፕሮግራም ማሻሻያ ማለት ነው። ዩኒቨርሲቲዎቹ እየጠሩ ይገኛሉ። አንደኛ መጥራት የጀመረው ሰላሌ ዩኒቨርሲቲ ሪሚዲያል ነው ማለት ነው። እሱም በግልጹ ላይ ምን አለ? በ2018 በሪሚዲያል ፕሮግራም ማሻሻያ ማለት ነው። በሰላሌ ዩኒቨርሲቲ የተመደባችሁ አዲስ ተማሪዎች በሙሉ ምዝገባ የሚካሄደው ህዳር ሁለት እና ሶስት መሆኑን ልንገልጽላችሁ እንወዳለን። ምኑ ማብራሪያ ከምት ከፈለጋቸው ደግሞ ሰላሌ ዩኒቨርሲቲ ግሩፕ አላቸው ማለት ነው። እንዳልኳቸው ሁሉም ዩኒቨርሲቲዎች የራሳቸው የቴሌግራም ግሩፕ አላቸው ማለት ነው። ግቡና ግሩፖችን እዩ ማለት ነው። እናንተ የተመደበባቸው ዩኒቨርሲቲ ማለት ነው። ይሄ የመጀመሪያ ዩኒቨርሲቲ ይሁን እንጂ ነገም አሁን በመለቅለቅ ሰዓትም፣ ቪዲዮ ወይም ዩኒቨርሲቲዎች ፕሌስመንት ምደባ ማለት ወይም ጥሪ ማለት ነው እየተለቀቁ ነው ማለት ነው አይታወቅም። ስለዚህ በአንድ ሳምንታት ውስጥ ሁሉም ዩኒቨርሲቲ ጥሪያቸውን ጠርቶ እንደሚጨርሱ ከዛም በኋላ አንድ ሳምንታት ውስጥ ደግሞ ወደ ዩኒቨርሲቲ እንደምትገቡ በጣም እስከ እርግጠኛ ነኝ ማለት ሊሄድበት ይችላሉ ማለት ነው። ስለዚህ ስላለ ዩኒቨርሲቲ የመጀመሪያ ነው ማለት ነው። እንደዚሁም የተለያዩ ዩኒቨርሲቲዎች ከዚህ በኋላ የመጥራት እድላቸው ከፍ ያለ ነው ማለት ነው። ስለዚህ ቶሎ ብዬ እንዳደርሳችሁ ይህም ቪዲዮ አሁን ሰብስክራይብ ያደርጋችሁ፣ እንደዚሁም ለቡሶን ድረስ አንድ ሺህ ላይክ ግዴታ ራሳችሁ ላይ አድርጋችሁ አሁን ላይክ አድርጉ ማለት ነው። እንደዚህ አይነት ጠቃሚ ጠቃሚ ኢንፎርሜሽኖችን እናደርሳችኋለን። በሌላ ቪዲዮ እስክንገኝ ድረስ መልካም ቀን።